የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ። ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን። ዋና ዋናዎቹን፣ በቅድሚያ ህወሓት የፌዴራል መንግስቱ ለመነጋገር ፈቃደኛ አይደለም ሲል ለአፍሪካ ህብረትና ለሰላም ስምምነቱ አፈራራሚዎች ደብዳቤ ጻፈም። ህብረቱ አስቸኳይ ስብሰባ እንዲያካሂድም ጠይቋል። ዝርዝሩ ተዘጋጅቷል። የፋኖ ኃይሎች ሊደረግ የነበረ ስብሰባን መበተናቸውን ገልጿል። የብልጽግናው ባለሥልጣን ደግሞ ድል አድርገናል ብለዋል። ይህንንም ይዘናል። የብልጽግናው መንግስት ጥያቄያቸውን ያቀረቡ የሀገሪቱ ሐኪሞችን አንዳንድ አካላት ሲል ገልጾ ሁከትና ብጥብጥ የሚፈጥሩ የሚል መግለጫን አውጥቷል። የሀገሪቱ የሕክምና ባለሙያዎች ደግሞ ከመጪ ሰኞ ጀምሮ የሚተገበርና ቅድመ ሙሉ አድማ መርሃ ግብርን ይፋ አድርጓል። በዝርዝር የምንመለከተው ጉዳይ ይሆናል። ኦብነግ በምርጫ ቦርድ መሪነትና በሙስጠፋ መሐመድ መንግስት ተባባሪነት በተቀናጀ መልኩ ዘመቻ እየተካሄደብኝ ነው ሲል አሳወቀም። የፓርቲውን አመራርነት ለመንጠቅ በመንግስት የተቀነባበረ ሴራ እየተሰራብኝ ነው፣ የትጥቅ ግጭት ውስጥ እንድገባ እየተገፋሁ ነውም ብሏል። ሌላኛው መረጃችን ነው። ቱርክ በሶማሊያ 20 ቢሊየን በርሚል ድፍድፍ ነዳጅ ክምችት ማግኘቷ አትሰማም። ቱርክ በሶማሊያ ያገኘችው ነዳጅ ውስጥ 90 በመቶን ድርሻ ትወስዳለችም ተብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ሰማላችሁ። ሰናይ ቆይታ ይሆንላችሁ። የብልጽግናው መንግስት ጥያቄያቸውን ያቀረቡ የሀገሪቱ ሐኪሞችን አንዳንድ አካላት ሲል ገልጾ ሁከትና ብጥብጥን የሚፈጥሩ የሚል መግለጫ አውጥቷል። የሀገሪቱ የህክምና ባለሙያዎች ደግሞ ከመጪው ሰኞ ጀምሮ የሚተገበር ሙሉ አድማ መርሃ ግብርን ይፋ አድርገዋል። የህክምና ባለሙያዎችን አድማ ተከትሎ አገዛዙ እስር፣ እንግልት፣ ማስፈራራት፣ ስብሰባ፣ ሌሎች ሙያተኞችን የመቅጠርን ጨምሮ የተለያዩ እርምጃዎችን ሲወስድ ሰንብቷል። እነዚህ እርምጃዎቹ ግን ተቃውሞ ከማባባስ የዘለለ ሚና አልነበራቸው። ዛሬ በነዚህ የህክምና ባለሙያዎች ላይ እያነጣጠረ መግለጫንም በጤና ሚኒስቴር በኩል አሰራጅቷል። በሀገሪቱ በርካታ የጤና ተቋማት በከፊልና ሙሉ በሙሉ አገልግሎት እያቆሙ ታካሚዎችም እየተቸገሩ ቢሆንም የጤና ሚኒስቴር ግን በመላው ሀገራችን በሚገኙ የጤና ተቋማት እንደ ወትሮ ሁሉ መደበኛ የጤና አገልግሎቶች ለማህበረሰባችን ያለምንም መቆራረጥ እና መስተጓጎል እየተሰጡ ይገኛሉ ሲል መግለጫውን ጀምሯል። ያለንዳች መቆራረጥ አገልግሎት ካለም የተስተጓጎለ አገልግሎትም ከሌለም መግለጫ መስጠትና እስር ምናመጣው የሚለውን የሚያውቁት ግን የብልጽግና ሰዎች ብቻ ናቸው። መግለጫው ግን ቀጥሎ መቼና በምን ሁኔታ መቋረጥም ከሌለባቸው ማህበራዊ አገልግሎቶች አንዱ የጤና አገልግሎት ነው ይላል። እንዲህ እንዳይሆን የህክምና ባለሙያዎች ቀናትን፣ ሳምንታት ባይደን አሊያም መውራትን ሳይሆን ከአመታት በፊት ጀምረው ጠቅላይ ሚኒስትሩ ፊትም ጭምር ሳግ እየተናነቃቸው ጭምር ነበር ጥያቄዎቻቸውን ማቅረብ የጀመሩት። እንዲያም ሆኖ ብልጽግና በልቼ ላክም የማርፍበት ቦታ አግኝቼ ሰው ላድን ያሉ ሐኪሞችን ሁከት ፈጣሪዎች ብሏቸዋል። ዛሬ በመግለጫው በመግለጫው ማጠቃለያ ላይ መንግስት በሆደ ሰፊነት ችግሩን ለመፍታት ያሳየውን ትግስት ወደ ጎን በመተው በስራ ገበታቸው ላይ ባልተገኙ፣ እንደዚሁም በጤና ተቋምም ሆነም ከጤና ተቋም ውጭ ሆነው ሁከት ና ብጥብጥን በሚፈጥሩ ላይ አስፈላጊው እርምጃ ይወሰድባቸዋል ይላል። አገዛዙ እስካሁን ያልወሰደው የእርምጃ አይነት የሌለ ቢሆንም አሁን አማራጭ ያደረገው ግን ዛቻን ነው። የህክምና ባለሙያዎችን ለማሰርና ሆስፒታሎችን በወታደር ለመውረር የሚወጣ አበል የሚገዛ የጦር መሳሪያም ወደ ህክምና ባለሙያዎች ጥቅም ይዙር የሚለው ግን መሰረታዊ ጥያቄ ይሆናል። የህክምና ባለሙያዎች በከፊል አድማ ላይ ሲሆኑም ንቅናቄው ደግሞ የቀድመ ሙሉ አድማው መርሃ ግብሩን አስተዋውቋል። ከመንግስት በኩል ምላሽ ካልተሰጠም የጤና ባለሙያዎች የሙሉ የስራ ማቆም መርሃ ግብር በሚመጣው ሰኞ ጀምሮ ተግባራዊ ይደረጋል ይላል መርሃ ግብሩ። ከዛ አስቀድሞ ባሉት በሚቀጥሉ ሶስት ቀናት ስለሚኖረው የስራ መርሃ ግብርም ንቅናቄው ቅደም ተከተሉን ይፋ አድርጓል። ይህ የጤና ባለሙያዎች ንቅናቄን በተመለከተ አለም አቀፍ ተቋማትና የመገናኛ ብዙሃንም ሽፋን እየሰጡት ነው። በዛው በኢትዮጵያ ጎረቤት በሆነችው ኬንያ የህክምና ባለሙያዎች ተመሳሳይ ጥያቄዎችን አንስተው ከጥቂት ወራት ከመሆናት በፊት የሀገሪቱ መሪ በክብር አመራሮቻቸውን ቤተ መንግስት ድረስ ጠርተው ውይይትም አድርገው ምላሽ ተገኝቷል። ብልጽግና ደግሞ የሁከት አካላት እያለም በጎረቤት ሀገራት ሳምንታዊ ክፍያም ወር ሙሉ የሚያክሙ የኢትዮጵያ ዶክተሮችን ዘልፏል፣ አስሯል። አምነስቲ ኢንተርናሽናል የጤና ባለሙያዎች በበርካታ አካባቢዎች በጸጥታ ኃይሎች በዘፈቀደ እየታሰሩ ስለመሆኑም አረጋግጧል። የጤና ባለሙያዎች በአሁኑ ወቅት የከፊል ሰላማዊ አድማ በማድረግ የተሻለ ደሞዝ እና የስራ ሁኔታ እንዲኖራቸው በመጠየቅ ላይ ስለመሆናቸውን በድጋሜ ባወጣው መግለጫ ላይ ጠቅሷል። አምነስቲ በመግለጫው የጤና ባለሙያዎች ላይ የተወሰደው እርምጃ ብቸኛው ክስተት ሳይሆን የሰብአዊ መብት ተሟጋቾችና ጋዜጠኞችን ኢላማ ማድረግን ጨምሮ የብልጽግናው ባለስልጣናት በተደጋጋሚ ተቃዋሚዎቻቸው ላይ የሚወስዱት እርምጃ ሰፊ አካል ነው ብሎታል። ድርጅቱ ባለስልጣናት የጤና ባለሙያዎችን በሰላማዊ አድማ ላይ የመሳተፍ መብትን እንዲያከብሩና የጸጥታ አካላትም ለተቃዋሚዎች ክብር እንዲሰጡ እንዲያመቻቹና ጥበቃ እንዲያደርጉላቸውም ነው ያሳሰበው። የፋኖ ኃይሎች ሊደረግ የነበረ ስብሰባን መበተናቸውን ገልጿል። የብልጽግናው ሹም ደግሞ ድል አድርገናል ብለዋል። በክልሉ የሚፈጸሙ ጥቃቶች አሁንም እንደቀጠሉ ናቸው። ትናንት ሌሊት በራያ ቆቦ፣ በጎጃም ቀጠና የጁቤ፣ በሰሜን ሸዋ መርሐ ቤቴ የተፈጸሙ ምሳሌዎች ናቸው። ዛሬም በደቡብ ጎንደር ደብረ ታቦር ዙሪያ ባሉ አንዳንድ ቀበሌዎች በተለይም ከሚሊሻ አባላት ጋር የተኩስ ልውውጥ እንደነበር ተሰምቷል። በጎጃም ቀጠና ደግሞ አነደዳም በር ቦምብ ጥቃት ደርሷል። በጃዌ ስብሰባ ተጠርቶ እንደነበር የሚገልጹት የፋኖ ኃይሎች በከፈቱት ጥቃትም ይህ ስብሰባ እንዲበተን አድርገናል ይላሉ። የብልጽግናዎቹም ደግሞ የፋኖ ኃይሎችን ድል አድርገናቸዋል ይላሉ። የክልሉ መንግስት ቃል አቀባይ መንገሻ ፈንተው አሸንፈንም ሰላም እያለ ነው ሲሉ ነው የተደመጡት። አሁንም ድል ከኛ ጋር ሆኖ አሁንም ድል ከኛ ጋር ሆኖ አሁንም የሰላም ጥሪ ያስተላልፍን ያለነው ምክንያቱም ከሰላም የሚጠቀሙ በጣም በርካታ ኃይል ስለሆነ እሳቸው ይህንን በሚሉበት ተመሳሳይ ወቅት ደግሞ በየቦታዎች የጸጥታ አካላት መስዋዕትነት እየከፈሉበት ያለ የእርስ በርስ ውጊያ ነው እየተደረገ ያለው። የፋኖ ኃይሎች ደግሞ ተጨማሪ ታጣቂዎቻቸውን አሰልጥነው ማስመረቃቸውን እየገለጹ ይገኛሉ። በጎጃም ቀጠና ላለፉት ስድስት ወራት የሰለጠኑና ኮማንዶዎች መሆናቸውን የገለጿቸውን ታጣቂ ኃይሎቻቸውን ማስመረቃቸው ነው ይፋ ያደረጉት። ህወሓት ለአፍሪካ ህብረትና ለሰላም ስምምነቱ አፈራራሚዎች የፌዴራል መንግስቱ ለመነጋገር ፈቃደኛ አይደለም ሲል ደብዳቤ ጻፈም። ህብረቱ አስቸኳይ ስብሰባ እንዲያካሄድም ተጠይቋል። ምርጫ ቦርድ የወሰደውን እርምጃ ተከትሎ ድርጅቱ የምርጫ ቦርድ የሰላም ስምምነቱ ተፈራራሚ የሆነውን አካል አላውቀውም በማለት የሰላም ስምምነቱን መሰረት ጥሶታል ሲል አሳውቋል። በሌላ በኩል የፓርቲው ምክትል ሊቀመንበር ምርጫ ቦርድ ያወጣውን ህወሓትን የመሰረዝ መግለጫ ነሐሴ ሶስት ወይም አራት ሊያደርጉት የሚችሉት ጉዳይ ነው በማለት ቦርዱ ይህንን እርምጃ ለመውሰድ መዘግየቱን ጠቁመዋል። ህወሓት የደቡብ አፍሪካው የሰላም ስምምነት ሲፈርም በአደራዳሪነትና በታዛቢነት ለተሳተፉት አካላትና ተቋማት ግልባጭ አድርጎ በጻፈው ደብዳቤም የምርጫ ቦርድ ህወሓትን ህገወጥ በማለት የሰላም ስምምነቱን ጥሶታል ብሏል። ህወሓትና የፌዴራል መንግስቱ በደቡብ አፍሪካ ሲፈራረሙ አንዱ ለሌላው እውቅና በመስጠት ነው ሲል ያስታወሰው ድርጅቱ ቦርዱ ግን ህገወጥ ነው ብሎኛል ሲልም አሳውቋል። ቦርዱ የሰላም ሂደቱን ምርጫ ቦርድ አውኮታል ያለው ህወሓት ይህንን ውሳኔ የፌደራል መንግስቱ የተናጥል ውሳኔ ነው ሲል ተችቶታል። የሰላም ስምምነቱ አተረጓጎምና አተገባበር መገንዘብ የሚቻለው በፖለቲካ ውይይት ነበር ያለው ህወሓት የፌደራል መንግስቱን እንወያይ እያልኩ ብጠይቀውም ፈቃደኛ አልሆነም ነው ያለው። አስተዳደራዊና የተናጥል እርምጃ እየወሰደ ቀጥሏል ሲል የፌዴራል መንግስቱን የከሰሰው ህወሓት ይህ የደቡብ አፍሪካውን የሰላም ስምምነት መንፈስ መረበሽ ነው ብሎታል። በመሆኑም የአፍሪካ ህብረት ከፍተኛ ፓናል በህወሓትና በፌዴራል መንግስቱ መካከል የተፈጠረውን አለመግባባት ለመፍታት የሚያስችል ስብሰባ እንዲጠራም የሰላም ስምምነቱን ዋስትና የሚሰጥ ተግባርም በህብረቱ የሰላምና ጸጥታ ቢሮ በኩል እንዲያከናውን ጠይቋል። ህወሓት ለአፍሪካ ህብረት በቀጥታ በጻፈው በዚህ ደብዳቤው ላይ አደራዳሪዎቹ እናም አፈራራሚዎቹ እሁሩ ኬንያታም፣ ኦባሳንጆ፣ የኢጋዱ ወርቅነህ ገበየሁ፣ የአውሮፓ ህብረት የአፍሪካ ህብረት ልዩ ልዑክ አኔታ ዌበር፣ የእንግሊዝ እና የአሜሪካ አምባሳደሮች በግልባጭ አቤቱታውን ገልጾላቸዋል። የህወሓቱ ምክትል ሊቀመንበር አማኑኤል አሰፋ በበኩላቸው ቦርዱ የኢትዮጵያ መንግስት ወደ ሌላ መንገድ ለመምራት የሚያስችል መንገድ የከፈተ ነው የሚመስለይ ሲሉ ተናግሯል። የቦርዱ አመራሮች ስምምነቱን ያልተቀበሉ ያሉት አቶ አማኑኤል እጃቸው ላይ ያለውን የህግ ህግ ከለላ በመጠቀም የፕሪቶሪያውን ስምምነት በሚጎዳ መልኩ ሲንቀሳቀሱ ቆይተዋልም ብሏል። ምርጫ ቦርድ ያወጣውን ህወሀትን የመሰረዝ መግለጫ ነሐሴ ሶስት ወይም አራት ሊያደርጉት የሚችሉት ጉዳይ ነበር ያሉት አቶ አማኔል የኢትዮጵያ መንግስት የምርጫ ቦርድን ውሳኔ በመከተል የፕሪቶሪያን ውሳኔ የሚነካ ነገር የሚያደርግ ከሆነ አደገኛ ይሆናል ሲሉም አስረድተዋል። ከኢትዮጵያ መንግስት ጋር ከጦርነቱ በኋላ ግንኙነት የመሰረተው በፕሪቶሪያው ስምምነት አማካኝነት ጥቅምት 23 2015 ውስጥ ነው ሲሉም አስጠንቅቋል። ምክትል ሊቀመንበሩ ለቢቢሲ በሰጡት ማብራሪያም ውሳኔው ከቦርዱ ጋር ያለንን ግንኙነት በሚመለከት የተሰጠ ውሳኔ ነው ያሉ ሲሆን ከኢትዮጵያ መንግስት ጋር ያላቸው ግንኙነት ግን እየተለየ እንደሆነ ጠቅሷል። ከመንግስት ጋር ያለን ግንኙነት የተመሰረተው በብሔራዊ የምርጫ ቦርድ ወረቀት ላይ ሳይሆን በሁለታችን መካከል አለም እያየም ፕሪቶሪያ ላይ የተፈራረምነው ስምምነት ነው ሲሉም ነው የተደመጡት። ይህ የፕሪቶሪያ ስምምነት ግንኙነት የምርጫ ቦርድ ሰጠው፣ ነሳው በሚለው ወረቀት ላይ አይመሰረትም ሲሉም የቦርዱን ውሳኔ አይረቤነት አብራርቷል። ህወሀት ከኢትዮጵያ መንግስት ጋር ያለው ማንኛውም ግንኙነት በፕሪቶሪያው ስምምነት መሰረት መቀጠል አለበትም ብሏል። ህወሀትን እንደ ዱቄት በትኛለሁ ሲሉ የነበሩት ጠቅላይ ሚኒስትር አብይ አህመድ የሚያዙት የምርጫ ቦርድ ህወሀትን እንደገና ከሰረዘው በኋላ ያሉት ነገር ግን የለም። ባሳለፍነው ሐምሌ ባደረጉት ንግግር ግን ህወሀት ቦርዱ የሚለውን ካልሰማም ወደ ጦርነት እንሄዳለን ሲሉ መናገራቸው አይዘነጋም። ኦብነግ በምርጫ ቦርድ መሪነትና በሙስጠፋ መሐመድ መንግስት ተባባሪነት በተቀናጀ መልኩ ዘመቻ እየተካሄደብኝ ነው ሲላሳወቅም የፓርቲው አመራርነት ለመንጠቅ በመንግስት የተቀነባበረ ስራ እየተሰራብኝ ነው፣ የትጥቅ ግጭት ውስጥ እንድገባ እየተገፋሁ ነውም ብሏል። የተቀናጀ መንግስታዊ ዘመቻው እየተፈጸመብኝ ያለው ቅቡልነት ለማሳጣትና የፌደራል መንግስቱ በ2011 የፈረመውን የሰላም ስምምነት መፈጸም ስላልቻለ ድክመቱን ለማስቀየስ ነውም ነው ያለው የኦብነግ ስራ አስፈጻሚ በጅግጅጋ በሚገኘው ዋና ጽፈት ቤቱ በኩል ባወጣው መግለጫው ዘመቻው በዲሞክራሲያዊ መንገድ የተመረጡ የፓርቲ አመራሮች ማዕከላዊ ኮሚቴና ህገ መንግስታዊ መዋቅርን ለማፍረስ ነው ሲል አሳውቋል። መግለጫው ዘመቻው በምርጫ ቦርድ መሪነት ከሶማሌ ክልል አስተዳደር ጋር በተካሄደ ትብብር እየተከናወነ ስለመሆኑ ጠቅሶ ኦብነግን እንደ ፖለቲካ ኃይል ሆኖ እንዳይቀጥል በማድረግ በክልሉ ውስጥ ለመንግስት ታማኝ የሆኑትን ለማስቀመጥ ያለመ ነው ብሎታል። እየተጠቀሙበት ያለው ስልት የተሳሳተ ነው ሲል ክልሉን አለመረጋጋት ውስጥ የሚከትና ግጭትም ሊቀሰቅስ የሚችል ስለመሆኑ አስጠንቅቋል። ኦብነግም ተላላኪ ብሎ ከገለጸው የፓርቲው ቡድን ጫና እየገጠመ መሆኑን አሳውቆ በክልሉ የሚገኘው የፓርቲው ጽፈት ቤቶች መዋቅራቸውን ተጠቅመው እንዳይሰሩና እንዳይንቀሳቀሱ ተከልክለዋል ብለዋል። ብልጽግና የራሱ ኦብነግን አቋቁሞ በግንባሩ ሊቀመንበሩ የሆኑትን አብዱራህማን ማሃዲን ካላፊነታቸው ተነስተዋል ማለቱም ይታወሳል። ኦብነግ በመግለጫው የተባበሩት መንግስታት ጅትና የአፍሪካ ህብረትን ጨምሮ ሁሉም ዓለም አቀፍ ተዋናዮች የኢትዮጵያ መንግስት የሰላምና የፖለቲካ መብቶች ጥሰት እየፈጸመ መሆኑን ጠቅሶም ለዚህም ተጠያቂ ሊያደርጉት ይገባል ሲል ጥሪ አቅርቧል። ቱርክ በሶማሊያ ከፍተኛ መጠን ያለው ነዳጅ አግኝታለች ተባለም። ቱርክ በሶማሊያ 20 ቢሊየን በርሚል ድፍድፍ ነዳጅ ክምችት ነው አግኝታለች የተባለው። ሶማሊያና ቱርክ በተለይም ደግሞ የሶማሊያ የባህር ጠረፍ ዳርቻዎችን ለማልማት ከአንድ ዓመት በፊት ከስምምነት ላይ መድረሳቸው የሚታወስ ነው። በቅርቡም ቱርክ በሶማሊያ የነዳጅ ፍለጋ ከጀመረች በኋላ 20 ቢሊየን በርሚል ድፍድፍ ነዳጅ ክምችት ማግኘቷ ተዘግቧል። የቱርክ ፍለጋ እስካሁን በሶማሊያ ከ20 ቢሊዮን በርሚል በላይ የድፍድፍ ነዳጅ ክምችት እንዳለ ያሳወቀ ሲሆን ሌሎች የነዳጅ ፍለጋዎች እንደሚቀጥሉም ታውቋል። ቱርክና ሶማሊያ ከወራት በፊት በሶማሊያ የነዳጅ ፍለጋዎች ለማከናወን ተስማምተው እንደነበር የሚታወስ ሲሆን ዘጠና በመቶ ገቢ ደግሞ ለቱርክ ይሰጣል መባሉ የሚታወስ ነው። ይህንን ተከትሎም በተለይም የሶማሊያ ፖለቲከኞች ጉዳዩን መቃወማቸው አይዘነጋም። የሶማሊያው ፕሬዝደንት ሀሰን ሼህ መሐመድ ደግሞ ይህንን አስተባብለዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበርም። አበቃን ጭራ ያሰማል።